በስማብ ወልድ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ዱለ ባሪክ እግዚአብሔር ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሰ ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ከናቱ በቅዱስ ድንግል ማርያም ጋር ድረሶ። ደብረ ቁስቋም እንኳን ለመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ህዳር 6 ቀን በሰላም በጤና ደረሰን አደረሳችሁ። ደብረ ቁስቋም ከመስከረም 26 ቀን ጀምሮ እስከ ህዳር 6 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእመቤታችንን ስደት በማሰብ ራብና ጥሙን እንዴት እንደነበር በመግለጽ እመቤታችን ቅድስት ድንግል ማርያም በመንገዷ ላይ ያጋጠማትን ሁኔታ በመዘከር እና በአጠቃላይ ሰቆቃወ ድንግል እንዴት እንደነበር በማስታወስ በዚህ ባሉ ሳምንታት ሁሉ በመሐሌት ስትነሳ ስትመሰገን እመቤታችን ቅዱስ ድንግል ማርያም ከልጇ ከወዳጇ ጋር ቆይታለች። በእነዚህ ወራት ባሉት የመሐሌትና የዝማሬ ጊዜያት አባ ጽጌ ድንግልና ቅዱስ ያሬድ በደረሷቸው ዜማዎች፣ ድርሰቶች ሌሊቱን በሙሉ ስደቷ ሲነገር ስትመሰገን ታድራለች። የእመቤታችንን የስደቷን ነገር በማሰብ ዘመነ ጽጌን በሙሉ በጾም በጸሎት የሚያስቡ ክርስቲያኖች ብዙ ናቸው። እንዲህ እንደ ዛሬው መጓጓዣ እንደ ልብ በማይገኝበት መንገድ ባልተሰራበት ዘመን የአገሩ ንዳድና የምድሩ ቃጠሎ እንደ እሳት በሚጋረፍበት የግብፅ ምድር እመቤታችን ቅድስት ድንግል ማርያም ሶስት ዓመት መቀመጥ ምን ያህል ከባድ እንደሆነ ምን ያህል አስቸጋሪ እንደሆነ መረዳት ያስፈልጋል። የእመቤታችን የግብፅ ስደት እጅግ መሪር ያደረገው በረሃ ለበረሃ በረሃብና በጥም መንከራተትዋ ብቻ ሳይሆን በታላቅ ፍርሃት፣ በታላቅ ድንጋጤ ልጄን አሁን ነው አሁን ይገድሉብኝ ይሆን በማለት የነበራት ስጋት ተጨምር ትልቅ ከባድ ነው። እስራኤል ከግብፅ ምድር ወጥተው ወደ ቃል ኪዳን ምድር ለመድረስ መንገድ ሲጀምሩ ፈርዖን ፈረስ ሰረገላውን አሳሰልፎ በብዙ ሰራዊት ይከታተላቸው እንደነበሩ ሁሉ ሄሮድስም ጭፍሮቹን በመላክ እመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስን ይከታተለው ነበር። በእባብ ላይ አድሮ ከሔዋን ጋር ይነጋገር የነበረው የጥፋት መንፈስ እናንተ በማለት ለአዳምና ለሔዋን ይራራ በመምሰል ከገነት መካከል ከምትገኘው ፍሬ መብላት እንዳምላክ ለመሆን ያስችላቸዋል ብሎ በመዋሸት ተሰናክለው እንዲወድቁና ትዕዛዝ እንዲተላለፉ በማድረግ ከአምላካቸው አለያይቶ ገነትን ያዘጋባቸውና ከክብራቸው ያጎደላቸውን አዳምና ሔዋን ኢየሱስ ክርስቶስ ወደ ቀደመ ክብራቸው መልሶ ገነት መንግሥተ ሰማያት እንዳይሰጣቸው አሁን ደግሞ መልኩን ቀይሮ ሰራሩን በመቀየር በሄሮድስ ላይ አድሮ በጌታ መወለድ ዓለም እንደሚድን የተዘጋችው ገነት እንደምትከፈት ስለሚያቅ ህፃናቱን ሁሉ በያሉበት እንዲገደሉ አደረገ። የዚህ መራራ ጽዋ እጣ በልጇ ላይ እንዳይደርስ እመቤታችን ቅድስት ድንግል ማርያም በከባድ ጭንቀትና በከባድ ስጋት ስደትን ለመቅመስ ተገድዳለች። የጌታ መልአክ በህልም ለዮሴፍ ታይቶ ሄሮድስ ህፃኑን ሊገድለው ይፈልገዋልና ተነሳ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ እስክነግርህም ድረስ በዚያ ተቀመጥ ብሎ እንደነገረው ከሶስት አመታት በኋላ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ የሕፃኑን ነፍስ የሚፈልጉት የሚሹት ሙተዋልና ተነሳ ሕፃኑንና እናቱንም ይዘህ ወደ እስራኤል አገር ተመለስ ብሎ በማቴዎስ ወንጌል ምዕራፍ 2 ቁጥር 19 እንደተገለጸው መልአኩ እንዲመለስ ነግሮታል። በነብዩ በኢሳያስም ጌታ ራሱ ምልክት ይሰጣችኋል እነሆ ድንግል ትጠንሳለች፣ ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ በትንቢት ኢሳያስ ምዕራፍ 7 ቁጥር 14 የተናገረው የትንቢት ቃል ይፈጸም ዘንድ በመልአኩ በቅዱስ ገብርኤል ብስራት ጌታችን እንደተወለደ ሁሉ በነቢዩ በሆሴዕ እስራኤል ህፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት የተባለው በትንቢተ ሆሴዕ ምዕራፍ አሥራ አንድ ቁጥር አንድ ላይ እንደተገለጸው ይህ ቃል ፍጻሜን አገኝቱ ህፃኑንና እናቱን ይዘህ ሂድ ያለው መልአክ ህፃኑና እናቱን ይዘህ ተመለስ በማለት ላረጋዊ ለቅዱስ ዮሴፍ ነግሮታል። የሦስት ዓመት ከስድስት ወር የስደት ዘመን አብቅቶ ከተሰደደችበት ምድር ወጣ ወደ አገሯና ወደ ምድሯ ለመመለስ የግብፅን አስቸጋሪ አስፈሪ በረሃ አቋርጣ ደብረ ቁስቋም በሚባል ቦታ ከልጇ ጋር ህዳር ስድስት ቀን በዚች ቀን ገብታለች። እመቤታችን ለሶስት ዓመት ከስድስት ወር በግብፅ በረሃ ለመቀመጧና በስደት ለመውጣቷ ከመጽሐፍ ቅዱስ የዮሐንስ ራእይ ላይ ያመለክታል። ስለዚህ ደብረ ቁስቋም ከካይሮ ከተማ ወጣ ብሎ በደቡብ ግብፅ አካባቢ የሚገኝ ተራራማ ስፍራ ነው። እመቤታችን ከልጇ ጋር በዚህ በዚህ ተራራ ላይ ያረፈችበት ቦታ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መዳንታችን ኢየሱስ ክርስቶስ እንዲሁም ቅዱስ ዮሴፍና ቅዱስ ሶሎሞን ዛ ከስደት ሲመለሱ ህዳር ስድስት ቀን በዚህ ቦታ ላይ ያረፉበት ነው። የቁስቋም ተራራ ጌታችን ኢየሱስ ክርስቶስ ክርስቶስን ለመግደል ከሚፈልጉት ሸሽተው መጠጊያ ያገኙበት፣ እንዲሁም ቅዱስ ገብርኤል ንጉሥ ሄሮድስ መሞቱን በቅዱስ ዮሴፍ በሕልም የገለጸበት ስፍራም ጭምር ነው። የሕፃኑን ነፍስ የሚሹ ሙተዋልና፣ ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ በማለት በማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ ዘጠኝ ላይ እምቤታችን ቅድስት ድንግል ማርያም ወደ ትውልድ ቦታዋ ወደ ሀገቧ መመለስ እንዳለባት ለዮሴፍ የተናገረበት ነው። ስለዚህ የተቁስቋም ተራራ ጌታችን ብዙ ታምራት የፈጸመበት በመሆኑ በጌታችን በኢየሱስ ክርስቶስ ተባርኳል፣ ተቀደሷል። ይህ ተራራ የተቀደሰ ስለመሆኑ የእስክንድሪያው ሊቀ ጳጳስ ቅዱስ ታፍሎጎስ በድርሳነ ማርያም ላይ እንዲህ ብሎ አመስግኖታል። ይህም ከአገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው ብሎታል። በውስጡ ቅዱስ እግዚአብሔር አድሯልና፣ ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልም። ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር በዚህ ተራራ በዚህ ቦታ አድሮበታልና ከመላእክት ቤት ያድር ዘንድ አልወደደም፣ ብታንያንም አልመረጠም፣ ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ እንዲሁም ነቢዩ ዳዊት የጽዮንን ተራራ ወደደ ባርያምም መቅደሱን ሰራ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይንን ተራራ መርጦ በዚህ ቦታ ላይ ከእናቱ ከቅድስት ድንግል ማርያም ጋር አድሯል። ሊቁም በመቀጠል አንተ ተራራ ሆይ የእግዚአብሔር ማደሪያ በሆን ጊዜ በኪሩቤልና በስራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ያገለግሉ ነበር ይሏል። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራራዎች ሁሉ ከደብረ ሲና ይልቅ ከፍ ከፍ አልህ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ አንድም አልነበረም። እርሱም ቢሆን ፊቱ ማየት አልቻለም። ስጋ ለባሽ ሁሉ እርሱን አይቶ በህይወት መኖር የሚቻለው የለምና እኛ ግን አየን፣ ከዚህ ማደሩንም ተረዳን። ዳግመኛ ንጽሕት በሆነች በማርያም ዘንድ በእመቤታችን በቅድስት ድንግል ማርያም በኩል አየነው በማለት ልቁ አመስግኖታል። ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለኛ በተዋሐደው ስጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱና ሰውን ከመውደዱ የተነሳ መጦ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን አዳነ። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉም ወደ ግብፅ ሀገር ወርዶ በእርሱ ላይ የመለኮትነትን ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠልን። እመቤታችን ቅድስት ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ጋር በዚህ ተራራ ስድስት ወር እንዳረፈች በድርሳነ ማርያም ላይ ተገልጿል። ስለዚህ በየዓመቱ ህዳር ስድስት ቀን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የእነርሱን ስደትና ወደ ሀገራቸው እስራኤል መመለሳቸውን በማስታወስ በማዘከር ታከብራለች። ይህም በቅዱስ ወንጌል እንደተጻፈ ሄሮድስ ጌታችን ኢየሱስ ክርስቶስን ለመግደል በፈለገ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በህልሙ ህፃኑንና እናቱን ይዘህ ወደ ግብፅ ሽሽ ባለው መሰረት የተፈጸመ እንደሆነ ያስረዳል። እመቤታችን ቅድስት ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ጋር ከመሰደዱ አስቀድሞ ነቢዩ ኢሳያስ ጌታችን በፈጣን ደመና ተጭኖ ማለትም በእመቤታችን ጀርባ ተጭኖ ወደ ግብፅ ይወርዳል ተብሎ በተናገሩ መሰረት ትንቢቱ ተፈጽሟል። ስለዚህ ህዳር ስድስት ቀን የሚነበበው የመጽሐፍ ስንክሳር ክፍልም ጌታችን ኢየሱስ ክርስቶስ ዳግመኛ በኋላ ዘመን አርያትን በደብረ ቁስቋም ሰብስቦ ታቦትንና ቤተ ክርስቲያንን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውና ክቡር ደሙን እንደሰጣቸው ይናገራል። ስለዚህ በአጠቃላይ እመቤታችን ቅድስት ድንግል ማርያም በዘመነ ጽጌ የአርያም ንግስት የፍጥረት ሁሉ መቤት ድንግል ማርያም የባህሪ አምላክ ልጇን አዝላ ወደ ምድረ ግብፅ የወረደችበት የተሰደደችበት ንጉሥ ተወልዷልና መባሉን የሰማ ሄሮድስ 144ሺ የሚደርሱ ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ መሠረት እመቤታችን የቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት የወጣችበት ነው። ከገሊላ ተነስታ በጭንቅ፣ በመከራ፣ በረሃብ፣ በጥም፣ በሐዘን፣ በድካም፣ በላብ፣ በንባ ተጉዛ ምድረ ግብፅ የገባችበትን ጊዜ ነው። የአምላክ እናት እሳትን አዝላ በብርድ ተንገላታለች። ለእኛ የሕይወት እንጀራን ተሸክማ እርሷ እመቤታችን ቅድስት ድንግል ማርያም ተርባለች። የሕይወት ውሃን ተሸክማ የሕይወት ውሃ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ልጇን ተሸክማ ተጠማች። የሕይወት ልብስ የሆነውን ተሸክማ ተራቆተች፣ ተራዘች። የሕይወት ፍሰሃን ተሸክማ አዝናለች፣ ተክዛለች። እመ አምላክ ስትሆን ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች። እግሯ ደማ፣ ተንገላታች። ይህ ሁሉ የተደረገው ለኛ ድህነት ስትል እመቤታችን ቅድስት ድንግል ማርያም ተንገላታለች። እመቤታችን ቅድስት ድንግል ማርያም ስደቷን ጨርሳ ቁስቋም የገባችበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰደደ? ለምንስ ወደ ግብፅና ወደ ኢትዮጵያ ተሰደደ ብለን ብናስብ አንደኛ ትንቢቱ ይፈጸም ዘንድ ነው በትንቢተ ኢሳያስ ላይ በፈጣን ደመና ወደ ግብፅ እንደሚወርድ ተናግሮ ስለነበር ይህ ትንቢት ይፈጸም ዘንድ ሁለተኛ ምሳሌውን ለመፈጸም ነው የስጋ አባቶቹ እና አብርሃም እና ያዕቆብ ወይም እስራኤል ኤርሚያስ ወደዛው ተሰደዋልና ስለዚህ የእነሱን ምሳሌ ለመፈጸም ነው ሶስተኛ ከግብፅ ጣዖት አምልኮትን ያጠፋ ዘንድ ግብጽ በጣዖት ይመለክባት የነበረች ቦታ ስለነበረች ያንን ጣዖት ያጠፋ ዘንድ። አራተኛ የግብጽና የኢትዮጵያ ገዳማትን ይቀድስ ዘንድ ወደ ወደ ኢትዮጵያና ወደ ግብጽ ተሰደደ ይላል። አምስተኛ ሰው መሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ። ስድስተኛ ስደትን ለሰማዕታት ባርኮ ለመስጠት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ብለው አምነው ጌታችን ተከትለው እሱም ብለ የተከተሉ ሰማዕታት ቢያሰድዷቸው ቢገሏቸው፣ ቢገርፏቸው፣ ቢጠማቸው፣ ቢርባቸው እሱ ይህንን ችግር ባርኮ ቀዱሶ ለሰማዕታት ሰማዕታት ለመስጠት ግን ተሰደደ ይላል። ሰባተኛ የአዳምን ስደት በስደቱ ለመካሰት። ስለዚህ እመቤታችን ቅድስት ድንግል ማርያም በሰሜኑ የሀገራችን ክፍል ገብታ ደብረ ቢዘንን፣ አሁን በኤርትራ ውስጥ ያለውን ደብረ ዳሞን፣ አክሱምን፣ ደብረ አባይን፣ ዋልድባን፣ እንዲሁም የጣና ገዳማትን፣ ደብረ ሊባኖስን እመቤታችን ቅድስት ድንግል ማርያም ኢትዮጵያ ውስጥ ያሉ ገዳማትን ባርካ ቀድሳ የሰጠችበት ጊዜ ነው። በኢትዮጵያ ያሉ አጠቃላይ ገዳማትን ያሉ ገዳማትን ባርካ ቀደሰ አስራት ተቀብላ እመቤታችን ቅድስት ድንግል ማርያም ያረፈችበት ወደ ሀገሯ የተመለሰችበት ጊዜ ነውና፣ ስለዚህ በዚች ቀን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይችን ዕለት እመቤታችንን ስደት የተቋጭበት ስለሆነ እመቤታችንን የምትዘከርበት የምትወደስበት ጊዜ አድርጋ ታከብረዋለች እና። ከእናታችን ከቅድስት ድንግል ማርያም ከስደቷ በረከትን ረዴትን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይክፈለን፣ ይባርክልን፣ ይቀድስልን። አነሳስቶ ላስጀመረን አስጀምሮን ያስፈጸመን ለልዑል እግዚአብሔር ክብርና ምስጋና ምልኮትና ውዳሴ ለሱ ይሁን። አሜን። ይቆየን።